በዛሬ ሁለት የ2018 በጀት አመት፣ የአንደኛው ሩብ ዓመት ተግባራትን በክላስተር ከፋፍለን ውይይቶች አድርገና ላይ በኢኮኖሚ ክላስተር፣ ማህበራዊ ክላስተር፣ መልካም አስተዳደርና ከተማ ክላስተር በሚል ተግባራትን በጥንካሬ እና በድክመት የገመገምንበት ሁኔታ ነው ያለ እንግዲህ ተግባራትን በክላስተር እንድንገመግምና እንድናያቸው እየፈለግን ነው። ዋናው ምክንያት የመጀመሪያው ቅንጅታዊ አሰራር እንዲጎለብት እንፈልጋለን። ከመገፋፋት ወጥቶ ለአንድ ዓላማ እንደቆምን ለአንድ ውጤት ለማምጣት እንደተሰለፍን ሁሉ ተግባራትን ከመገፋፋት በወጣ መንገድ በጋራ ለመፈጸም እድል ይፈጥራል። ሁለተኛው ቅድም እንዳልኩት ከመገፋፋት ወጥተን አንዱ ለአንዱ የሚማርበት መድረክ ነው የሚሆን አንዱ ለአንዱ ለምሳሌ ገቢዎች ከንግድ የሚጠይቀው ጥያቄ ሊኖር ይችላል። ንግድ ደግሞ ከገቢዎች የሚማርባቸው ትምህርት ይኖራል። በተመሳሳይ ከሌሎችም ተቋማት የልምድ ልውውጥ የምናደርግበት መድረክ ይሆናል ማለት ነው። ስለዚህ አንዱ ለአንዱ የሚማርበት ይሆናል እና ተሞክሮ ተሞክሮ የሚወሰድበት መድረክ ይሆናል ብለን ስላሰብን ተግባራትን በክላስተር ከፋፍለን የገመገምንበት ሁኔታ አለን። ሶስተኛው በክላስተር አድርገ እንድንገመግም ያደረገን ምክንያት ቅድም እንዳልኩት የቅንጅቱ እንዳለ ሆኖ የገጠማቸው ችግር የገጠማቸው ችግር ካለ ከዚሁ ላይ ይማማርበታል። ስለዚህ በአጠቃላይ መድረኮቹ ከመገፋፋት በወጣ መንገድ ተግባራትን በቅንጅት የመፈጸም ተቋማት ከተቋማት ተሞክሮ እንዲወስዱበት እድል የሚፈጥር፣ ሶስተኛ በጋራ ዓላማ ተሰልፈን ውጤትን የጋራ እንደሆነ ከተናጠል ተቋማዊ ወጥተን የጋራ ጥረት በሚጠይቁ ጉዳዮች እና የጋራ ዓላማ እንደተሰለፍ ተረድተን ውጤቱም የጋራችን እንዲሆን ነው። ሌላው ይህንን ተሞክሮ ይዘን በጥንካሬ የወሰድናቸውን ስራዎች በአንደኛው ሩብ ዓመት ለሁለተኛው ሩብ ዓመት እርሾ እርሾ ወይም ደግሞ መነሳሳትን እንዲፈጥሩ ያደርገናል። በአንደኛው ሩብ በተመሳሳይ ደግሞ ወደኋላ የቀረብባቸው ዘርፎች ችግራቸውን አውቀው ላያሰሩ የቻላቸውን ማነቆች ለይተው ስብራታቸውን ለይተው በሁለተኛው ሩብ ዓመት የተሻለ ለመፈፀም እድል ይፈጥራል እና በእርግጠኝነት በአንደኛው ሩብ ዓመት የሰራናቸውን ስራዎች በድምር ውጤት ወስደን መሻሻሎች፣ መነቃቃት በተለይ የቅድመ ዝግጅት ስራዎች ናቸው በአንደኛው ሩብ ዓመት የሚሰሩና በዛ ፍሬምወርክ ስናየው መነቃቃት ወደ ስራ ወደ ስራ ሊያስገባ በሚችል መንገድ የመነቃቃት ሁኔታዎች አሉ። እሱን አጠናክረን መቀጠል ነው። ከዚህ ጎን ለጎን እንግዲህ ለረጅም ወራቶች አካባቢያችን የሰላም እጦት በመኖሩ ምክንያት ገጠር ላይ የመንግስት ስራዎቻችን መፈጸም አልቻልንም የነበር ነው። ሆኖም ግን የሰላም ካውንስሉ እና ከአመራሩ ጋር ከዞን እስከ ወረዳ ካለው አመራር የሚመለከታቸውን አካላትን የሀገር ሽማግሌዎችንም የሃይማኖት አባቶችንም በመነጋገር እንግዲህ በ22 ቀበሌ የትምህርት መዋቅር የግብርና መዋቅር የእንስሳት ሀብት ልማት መዋቅር ቀበሌ ላይ ወርዶ ለህብረተሰቡ አገልግሎት እየሰጠን ያለ ይህ አንድ እድል ነው ብለን እናስባለን። የእኛ መዋቅር እንደሚታወቀው አብዛኛው ስራ ገጠር መዋቅር ላይ ነው የሚፈጸምና አንድ እድል እየፈጠረበት ሁኔታ አለ። እንግዲህ በየጊዜው ከሚመለከታቸው ሰዎች ጋር እየተመካከርን ምን ጥንካሬ ጎኖች አሉን፣ ምን ድክመቶች አሉ እያ እየገመገብን አመቱን ሁሉ እንዲዘልቅ ርብርብ እናደርጋለን። አሁን ባለው ነባራዊ ሁኔታ ግን መሻሻሎችን ወስደን በቅንጅት እና በትብብር ካጓረባቸው ወረዳዎችን እና ከዞኑ እየተደጋገፍን ባልጀመርንባቸው መዋቅር የጤና ቀድሞ ገብቷል። በሁሉም አካባቢ የጤና ስራዎቻችን ይሰራለን። ግን በሰባት ቀበሌዎች የትምህርት፣ የግብርና፣ የእንስሳት እና መሰል ገጠር ላይ መዋቅር ያላቸው ሰባት ቀበሌዎች ወደ ስራ አልገባንም። በቅርብ ቀን እየገመገም ከሚመለከታቸው ጋር ሆነን ተግባርን መሬት እንዲነካ እና በሁሉም ቀበሌዎች እንዲፈጸም እናደርጋለን። በመልሶ ማቋቋም በስሪ አርፖር ፕሮጀክት በሃያ አንድ ቀበሌዎች የጤና የትምህርት ስራዎች እየሰራን ነው ያለ። ይህም ደግሞ የአካባቢው ማህበረሰብ ጥራቱን የክትትልና ቁጥጥር ስራዎች የሚመለከታቸው የተለያዩ አደረጃጀቶች አሉ። ክትትል ቁጥጥር እያደረጉ ተግባሩ እየተፈጸመ ነው ያለ በጥሩ ሁኔታ በሁሉም አካባቢ ቅድም በጠቀስቋቸው አንድ ቀበሌዎች ጥሩ በሚባል ደረጃ እየሄደን ያለን። ይህንን በተለይ ጥራት አካባቢ ለትውልድ ተሻጋሪ የሆነ ተቋማት ያስፈልገናል። ይህን ለማድረግ ተደራሽኛ ባንሆንም ከህዝቡ የተመረጡት እና የጥራት ኮሚቴ ቀበሌ ላይ ያሉት የክትትና ቁጥር ስራ እየሰሩ ያለን። ቀጣይ ደግሞ በተደራጀ መንገድ በዚህ ሙያ ያላቸው ዘርፍ ታች ወደ ቀበሌ አወርደን ጥራቱን የክትትል የቁጥጥር ስራ ለመስራት የቅድመ ዝግጅ ስራዎቻችን ጨርሰናል። ውስጥ በዚህ ሳምንት ተደራሽ በሚሆኑበት አካባቢ እየተንቀሳቀስንን የጥራቱን ክትትልና ቁጥጥር እያደረግን እንፈጽማለን። በአጠቃላይ ግን ወስደን ስናይ አሁን ላይ የመነቃቃትና ሲቪል ሰርቫንቱ ወደ ስራ የሚገባበት ሁኔታ ምቹ መደላደል የፈጠርንበት ጊዜ ነው። ይህን ደግሞ የጎደሉንን በአንደኛ ሩብ ዓመት የጎደሉንን ነገር ሞልተን ለሁለተኛ ሩብ ዓመት ከፍ ያለ ተደራራቢ የቤት ስራዎች ነው ያሉብን። እንደሚታወቀው በ2017 በጥቂት ቀበሌዎች ነው ተግባራት ስንፈጽም የነበርን። ስለዚህ የነዛ ተግባራቶች የቤት ስራ አሉብን። አሁን ደግሞ የክልላችን መንግስት አሻጋሪ እቅድ ታገሎ በየደረጃው የአንደኛውን ዓመት እቅድ ወይም የ2018 እቅድ የሚመለከታቸውን አካላት ትውቅ ተደርጎ ለተግባር ተገብቷል። እሱም አንድ አቅም ሆኖ መነሳሳት ቁጭት የሚፈጥር እቅዶች እንደሆኑ ከባለድርሻ አካላት እና አስፈጻሚ አካላት ጋር መግባባት ተደርሷለኝ። በእርግጠኝነት ይህ በጀት ዓመት ጥሩ ስራ የምንሰራበት ይሆናል ብዬ አስባለሁ። በመጨረሻ ለእነዚህ ሁሉ መሳካት የአካባቢያችን ሰላም ወደ ነበረበት መመለስ አለበት። ስለዚህ እንዳስተዳደር ምክር ቤት አሁንም ነገም ታጥቆ የሚንቀሳቀሰው ሀይል በእኛ በኩል ተነጋግረን ለመፍታት ለድርድር ምቹንን ዞኑን በዚህ ያለው አቋም የክልላችን መንግስት ያለው አቋም ከፍ ያለ ነው። በመገዳደል የሚመጣ ለውጥ የለም እና ለውጥ ሊመጣ የሚችለው ተግባብቶ በመስራት በመረዳዳት፣ በመደጋገፍ ነው እና አሁንም ጫካ ውስጥ ያለው ኃይል ለመደራደር ለመነጋገር በእኛ በኩል ሙሉ ፍላጎት አለ ሶ ይህን እድል ተጠቅሞ የሰላሙ ባለቤት እንዲሆን ለእነሱ ጥሪ ማስተላለፍ ፈልጋለሁ። ከዛ ውጭ ህዝባችን ለምናደርጋቸው እንቅስቃሴዎች ከአሁን በፊት ሲያደርግ የነበረውን ሁለንተናዊ ድጋፍ አሁንም ከፍ ባለ ደረጃ እገዛ ድጋፍ ማድረግ ይጠበቅበታል። መሪ አቅጣጫ ነው የሚያስቀምጥ መሪ የሚሄድበትን መንገድ ነው የሚያሳይ። ብዙሃን የሚፈጸም ደግሞ ቀበሌ ላይ ነው። የቀበሌው ማህበረሰብ ደግሞ ከመንግስት ጎን ቁሞ እገዛ እንዲያደርግ ጥሪ ማስተላለፍ እፈልጋለሁ።